ሰላም ቤተሰብ እንዴት ናችሁ? ደህና ናቸው። ድጋሚ መጥቻለሁ ማለት ነው። እንግዲህ ይሄ ሰውዬ ማለት ነው አልፋ ተብሎናል። እኛን ራሱ እንኳን ሩታን ብቻ አይደለም፣ እኛን ራሱ አልፋ ተብሏል። ምክንያቱም ልንፈተፈት እራሱ አይመች እንዴት መሰላችሁ ቤተሰብ፣ እኔ አብርሽና ሩታ የሆነን ለመናገር ማለት ነው። እኔ ግልጽ ነው የምናገረው አብርሽና ሩታ አልተጣሉም። አዎ አልተጣሉም። ነገር ግን አብርሽ የሚሰራው ስራ ትክክል ነው ወይ? አይደለም፣ በፍጹም ማለት ነው። እና በዩቱብ መጥቶ ሩታን ከሚያባብላት ልጄን ያለው እያለ ወይም ደግሞ ወደ እንዴት ነው ልክ እንደ አዲስ ፍቅረኛሞች ከሚያረጋት ማለት ነው ገባችሁ አይደለ? እዛ ቦታ እያለቀሰ ከዛች ውሽማ ጋር ከአንቺ ጋር መለየት አልፈልግም እያለ አንቺ አደለሽም በእኔ እና በሩታ ህይወት የገባሹ እያለ እየመጣ ደግሞ እዚህ ልጄን አፍቆኛል ነጌ ነው የሚገረዘው ምናምን እያለ መጣላችሁ ማለት ነው። ቀን የሆነ ቪዲዮ እየለቀቃችሁ ነበር ዩቱብ ላይ ና ላየም ሲቀጥል ማለት ነው እኔ አሁን አሁን በአሁኑ ሰዓት የሆነ ለመናገር ማለት ነው የሆነ ቪዲዮ ሲለቀቅ ብቻ የሆነ አስቴን ለመስጠት እፈልጋለሁ። እና ጭንቅላቴ እንዳለ ማለት ነው አርሴናል ላይ ነኝ ማለት ነው የሆነ ለመናገር በቃ አለ አይደለ። አዳዲስ ተጫጫቾች እየመጡ ነው አርሴናል ላይ እየተመዘገቡ ነው ምናምን አርሴናል ጓንጫ ልናነሳ ነው። በቃ አርሴናል ላይ ነኝ እኔ ጭንቅላቴ ትንሽ ቆይቼ ራሱ ከዩቲዩብ እንዳልጠፋ ነው መፈራ ማለት ነው እና ዩቱብ ላይ እንደዚህ የሆነ ቪዲዮ እንዲ ቲክቶክ አምጥቶ ዩቱብ ላይ ሲለቀቅ ብቻ ነው እያየሁት ማለት ነው። ሪፖስት አድርጎ አልቅሶ ምናምን እዛ፣ ትናንትና ቪዲዮ አይታችኋል እንዴት እያለቀሰ እንደሆነ ማለት ነው እና እኔም በጣም የሚገርመኝ ነገር እዛ ሌላ ስራ ይሰራል፣ እዚህ መጥቶ ደግሞ እሷ ጋር ደግሞ ጥሩ ጥሩ ይጫወታል ማለት ነው። የሆነ ሚስኪን ሚስኪን ሩታን እንደሚወዳት ሩታን እንደሚያከብራት ሩታን እየሆነ በቃ ብቻ አላለ ማስመሰል፣ ለካ እንደዚህ ይቻላል። አብረን ሆነን ደግሞ እስኪ በጋራ እናውራትና ሽን ፍልበትን መንገድ እንፈጥራለን ማለት ነው። ትንሽ ነገሮች ይከብዳሉ እንደምናስበውም አይደለም። ሩታም ዋ የተመለሰ ነገር የለም እና ሁሉም ነገር ውስጥ ያው ልጅህን ማግኘት ማየት ምናምን ትችላለህ። ከዛ ውጭ ግን እኔ እናንተ ጋር ያለው ነገር ምንም የሚቀየር ነገር አይኖርም ነው ብዙ ጊዜ የምትለኝና ልቦ አሁንም አልተቀየረም። ብዙ ጊዜ ልጅህን ማግኘት ትችላለህ ማየት ትችላለህ። እኔና አንተ ጋር ግን ምንም አይነት ነገር የሚቀየር ነገር የለም እያለች ነው ብሎ ያውራል፣ አፉን ሞልቶ ማለት ነው። ገባቸው። አንተ ምን እየሰራ ነው? ቆይ አባቴ ነገረኝ። እስኪ አንተ ጋሽዬ እ ምን እየሰራ ነው ማለት? የሩታ ልብ እንዲመለስ እያረክነው ማለት? ስለ ሩታ ነገር የሆነ ሰፕራይዝ ሰፕራይዝ ብለህ እኮ በጊዜ የመጣ አንተ በጊዮንክ ሰውዬ ነህ። ገባ አይደለ? ስለዚህ ማለት ነው። ከዛ ከውሽማው ጋር እያለቀስክ እሷ ከእናንተ ከናንተ ልውጣ ስትል አትውጪ ብለህ ከእሷ ጋር ጥምም እያልክ ማለት ነው እ ሰው መቶ ሄርሜን የኔ ፍቅረኛ ናት፣ ከእሷ ጋር ተፋታ ስትባል እንኳን እንዴት ይሆናል፣ እሷ እኮ ፍቅረኛ የለኝም ብለኛለች፣ እንደዚህ አታደርግም እያልክ ከእሷ ጋር እየሆንክ እንዴት የሩታ ልብ እንዲመለስ ትፈልጋለህ? እንዴት ሩታ ወደ አንተ እንድትመጣ ትፈልጋለህ? ምን አሳይተህ ማለቴ ምን አሳይተህ? ከዛች ጋር ተለየ፣ ሩታ የምትፈልገው ነገር ከዛች ጋር ተለይተ ቤት ላይ ቁጭ ብለ ሩታን ብቻ እንድትል ነው፣ ልጅን ብቻ እንድትል ነው፣ ትዳርን ብቻ እንድትል ነው። አንተ ደግሞ ያ ነገር አትፈልግም። ሩታ ላይም ሄርሜላ ላይም ሌላ ሴትን መጨመር ትፈልጋለች። ሴት ብታገኝ አተራማሽ ኮነ ሄኖክ እራሱ እናንተ አልተራመሰም። ሄኖክ ሲጀመር ማለት ነው። የሆነ ሴቶች ከፎቶ ይነሳል እንጂ ከሜላት ጋር ነው። ከዛ በኋላ ደግሞ ሌላ ሴት አመጣ። ከዛ ደግሞ በቃ አለቀ እንጂ እንደ አብረሽ ከአስሩ ሴት ጋር እየተሳሳመ ምናምን እንኳን አላየንም። ሄኖክን ማለት ነው። ገባችሁ አይደለ? የሄኖክ ስም ራሱ ማጥፋት ይሆንብናል እንዴ ምናልባት በልጃችን ምክንያት ነገ ከነገ ወዲያ ነገሮች ይቀይራሉ ብዬ ስለማሰብነው ተደጋጋሚ ወደ ሩታ ጋር እየሄድኩኝ ያለሁት እና ዛሬም እንግዲህ ማንም በሌለበት ነው የምንሄደው ማለት ነው። ሩታን ደውለንላታል። ደውለንላት እንግዲህ ሙሉ ማንም የለም ብላናለች። ስለዚህ ቤት ድረት እንሄድ ና ምናማግኝተ ነው እኔ ቢኒ ምንም አላደረግም፣ ግን ሲጋራ ያጨሰ ሰው ከንፈር ነው የሚመስሉ ማለት ነው። እግዚአብሔር ይቅር በለኝ እና ደግሞ እያኘ ጫታሙ ማለት ነው። ምን እያደረገ ነው? ሁለቱም ለአንተ ጋርዶች ናቸው። ለራሳቸውን እራሱ መጠበቅ አይችሉም። እነዚህ ፎንቲያሞች ማለት ነው እንኳን አንተን ልጠብቁ። ከአንተ ህይወት አስወጣቸው፣ መጀመሪያ እነዚህ ኩታኩቶችን አስወጣቸው፣ ከዚ ያችንም አስወጣት። ከዚ በኋላ የእናንተን ህይወት ትመራላችሁ። ገባ አይደለ? ከእናንተ መሀላችሁ ላይ ሰው ስታስወጡ ነው ሩታ፣ እናንተ ሰላም ህይወት ምትኖሩት። ሲቀጥል ደግሞ ባለፈው ሩታና አብረሽ መቼ ሰላም ሆኖ ያውቃሉ? መቼ ሰላም ተፈጥሮ ያውቃል? መሀላችሁ ላይ እያላችሁ ነበረና አብረሽና ሩታ ሲጀመር አሁን የምታውቁ ሰዎች ናችሁ፣ አብርሽና ሩታ ፍቅር እንደሌላቸው ወይም ደግሞ ከተጣሉ በኋላ እየመጣችሁ ሰዎች ናችሁ። አብርሽና ሩታ ሰላም የላቸውም ወይም ደግሞ ፍቅር የላቸውም ብላችሁ የምታወሩት ማለት ነው። አብርሽና ሩታ በጣም ፍቅር በጣም በፍቅር ብድ ያሉ በጣም ጥሩ ነገርም የሚያስተምሩ የነበሩ ሰዎች ናቸው። ከመጀመሪያ ጀምሮ የማታውቁ አሁን ድራማ ሲጀምሩ የመጣችሁ ሰዎች ስለሆናችሁ ሳክሪትመች እንግዲህ ስለነገመን ነገሮችን አውርተን እንዳልኳችሁ ደግሞ እሺ ካለች አብሬያት የምቆይበትን መንገድ እናመቻቻለን ማለት ነው። እና በዙ አጋጣሚ እነሱም ሰላም ይሏቸዋል። የሚያወራችሁ ነገር ካሰላም ደግሞ ያሉትን ነገሮች አብረን እናያለን ማለት ነው። እሷም ለምን እንደፈለገችኝ አላወቅኩኝም። እዛ ሄደን የምናረጋግጥ ይሆናል ማለት ነው። መልካም ቆይታ ይሆንላችሁ። አብራችሁን ቆዩ። ቀጥታ ወደዛ ሚደማ እንግዲህ ፋሚሊዎቻችን እህል ደስተናል ግድ ክፍት ነበር። ምንድነው የሚመስሉት? ከሆነ ዝናብ ውስጥ ተዘብዝፎ የወጡ ልጫ እንትኖች ናቸው የሚመስሉት። አሁን እነዚህ የምሬን አቤት! በአሁን ሰዓት ደግሞ ንቅሳት በቃ ብርቅ ነው። እኔም አለብኝ ንቅሳት፣ ግን እነሱ ማለት ነው ይሄ ሎቭ እንደዚህ እንደዚህ አበባ ምናምን። እኔ ግን የእናቴን ስም መነቀስ ፈልጋለሁ። ያ ኃጢአት ነው ግን የእናቴን ስም መነቀስ ፈልጋለሁ፣ የሆነን ለመናገር ማለት ነው። ዳይፐር ይዞ ነው የመጣው። ደም ተካራሶበት እንዴ ነው ይሄ ቲሸርት? ይሄ ቲሸርት ቲሸርት፣ አያችሁ፣ እንዴት አባታችሁ እንደምታምሩ ሁለታችሁም። ወይ እስክሪን ሹት መደረግ አለበት። እንዴት አባታችሁ እንደሚያምሩ ማለት ነው። አያችሁ፣ ሁለቱም እንደዚህ ሲገናኙ ይሄ ቲሸርት አስታውሳችሁት፣ ሰዎች አስታውሳችሁት። እርትዬ ቡታጅራ እያለች ፍቅር በፍቅር ሆኖ ይሄ ቲሸርት አለች። የእውነት ስንት ዓመት ነው ግን አልጠፋችም። ደግሞ ሳይዞ ራሱ ሆናት አይገርምም። ሳይዞ ራሱ እንትን አላለባት። ወልዳ ራሱ አያችሁት። ድሮ ገነ ቀጣጠ እያለች ምን ለብሶ ልብስ አሁን ሆናት ማለት ነው እና እንግዲህ እዛ ሰፈር ተቃጠሉ። ሩታ ለምን አራስ ለምን አልተኛችም? ለምን አልወፈረችም? ለምን እንደኛ ቦርጫ አላመጣችሁም የምትውሉ ጭንቅላታችሁ እንደ ቦርጫችሁ የሚያስብ ጭንቅላት እኮ የላችሁም እናንተ። በቦርጫችሁ ነው የምታስቡት፣ የእውነት ጭንቅላታችሁ ማለት ነው። ሴት ልጅ ሲጀመር ቃጫጭ ሸንቀጥ ስትል ነው የምታምረው እንጂ የምን ቦርጭ ነው ምናምን ይሄ። ሰማኒያ ኪሎ ሰባ አምስት ኪሎ ዘጠና ኪሎ ይሄ ተቆራረጠ ሆድ ይዛችሁ፣ ሶስት ቁርጥ ሆድ ይዛችሁ ምናምን አታምሩም እኮ። ዳሌ ካላችሁ እሺ ዳሌያችሁን አሳምሩ፣ ግን ቦርጭ እኮ እያስጠላለሁ። ከወለዳችሁ በኋላ ራሱ የልጅ እናት ሆናችሁ ራሱ ራሳችሁን ጠብቃችሁ ሸንቀጥ ማለት አለባችሁ። ልክ እንደሩታ ማለት ነው። ገባችሁ አይደለም? አዎ ሰምታችኋል። ግን አሉ አንዳንዶች፣ አሁን ከበፊት ጀምሬ የማውቃቸው የአብርሽ ውሽሞች አሉ ቦርጭ የሌላቸው ማለት ነው። ግን የአሁኖች ደግሞ ምን ይመስላሉ? ከወሬ ሌላ ምንም አያውቅም። ቲክቶክ ላይ መታችሁ ላቁሞ እዚጋ ማለት ነው። ቲክቶክ ላይ የአብረሽ ውሽሞች እንዳለ ብሎክ ናቸው፣ እኔ ቤት ማለት ነው። ከዛ በአዲስ አካውንት ይመጡና ያውኛል ምናምን። እኔ ደግሞ ብሎክ ነው ማድረጋቸው በአዲስ አካውንት ራሱ አውቃቸዋለሁ ገብቼ ማለት ነው ገባቸው አይደለ አንዷ በፊት እንደዚህ ብለ ለምንድነ የአብርሽ ውሽሞቹን እንዳለ የቦለክሻቸው ምናምን እያለች ነበረ እና አንድ አለች የነሱ እንትን ማለት ነው ጥሉ ናት እሷ ገር ከዛ እኔ እንዳለ ነው የምቦልካቸው ቤቴ መተው እንዴ ስለ ሩታ የሆነ ነገር ከጻፉ የሆነ መተው ፒቸር ከለቀቁ ማለት ነው ብሎክ ቲክቶክ ለዛም ነው መሰለኝ እንትን እያለ ያለው ማለት እየሞተ ያለው ስለምቦልክ ብሎክ በጣም ስለማበዛ ነው

ድርቶሽ የሚወጣየርሽ ነው። ቤት ስ ኮ አይ አላልኩም፣ ግን ቆይ ቆይ ቆይ ቆይ የአብሽን ንቅሳት ላይ እኮ ነው። ጂሰስ ክራይስት ላቭ ሎቭ ኦር ላቭ እንደዛ ነው የሚለው ከዛ መስቀል ተነቅሰዋል ማለት ነው። እናንተ ግን ክርስትና አለ የለም ብላችሁ ታስባላችሁ? ቤተሰብ ግን ክርስትና አለ ብላችሁ ታስባላችሁ? ክርስትና ያለኝ ይመስላችኋል? ያለ አይመስለኝም እኔ ማለት ነው አይመስለኝም። ው ያለ አይመስልም። እሺ፣ ቤተሰብ ያው ክርስትና ነው ብሎ ምናምን ቤተክርስቲያን ሄዶ ምናምን ላያሳዩን ይችላሉ፣ ወይም ደግሞ ሊያሳዩንም ይችላሉ። አይዶ ነው አሁን ነው አሁን ነው የምናረጋግጠው አሁን ነው ክርስትና ይነሳል አይነሳም፣ አሁን ነው የምናረጋግጠው ሁሉም ነገር ማለት ነው። እና ደግሞ ክርስትና ብሎም ሊደግሱ ይችላሉ፣ ገባች አይደል? ለኦዲየንስ ለመዋሸት ሊደግሱ ይችላሉ። ግን እንትን ምናምን ቤተክርስቲያን እየተጠመቁ ምናምን የሚያሳዩን አይመስለኝም። ገባች። ካሳዩን ደስ ይለኛል የእውነት በቃ። እነሱ ውሸታሞች ያው እስካሁን የባሹትን ሁሉ እኔ ጠቅልዬ ጉድጓድ ውስጥ ከተዋለው ማለት ነውና

አሳያቸዋለሁ ፊልተር ሆኖ አላውቅም፣ ግን ፊልተር ስለሚያበዙ ሲጀመር ፊልተር ቀይ ነው የሚያደርገው። ግን ቤቢን እንዴት እንዳጠቆረው አላውቅም። ቆይ፣ አዎ እዚህ ጋር ነው ማሪ የሆነ ቦታ ግን እንትን ታብሌት ላይ አስገባለሁ። ግን ቆይ መላ አሳያቸዋለሁ። የሆነ ቦታ ዙም አድርጌ ያሳያቸዋለሁ። እዚህ ጋር እዚህ ጋር እዚህ ጋር ዙም ላድርጎ ቆይ ሎክ የአብርሃም ልጅ ታየ። ራሱን ቁጭ ቁጭ ራሱን ይታያል። ቤተሰብ ቁጭ ራሱን እናንተ ራሱን ቁጭ አያችሁት? ቁጭ እራሱን ሌላ ቦታ ማሳያችኋለሁ። ቆይ ሌላ ቦታ ራሱ ራሱን ቁጭ። ወይኔ ሩታዬ ምን አለ? አንቺን የመሰለ ብትወልጂ ኖሮ ደገምሽ እኔን ተደገመ ያለው ለካ ሆድሽ ውስጥ ራሱ አውቀዋል ማለት ነው። ወይኔ እዚህ ጋር ቁጭ፣ አብርሽን እዩት፣ ልጁ ማለት ነው። ቁጭ ሎክ ቤተሰብ እዩት፣ ራሱን አብርሽን፣ ቁጭ ቁጭ፣ አብርሽን እሉ ታዬ ደገመችው ደገመችው። ግን ፊልተር ነው ያጠቆሩት እንጂ ማለት ነው። ገና ህፃን ልጅ በዚህ ገና በአስራ አምስት ቀን ራሱ አይሆንም። በአስር ቀን እንደዚህ አይጠቁርም ማለት ነው። ስለዚህ እጁን ካያችሁት እጁን እዩት፣ እጁ በጣም ቀይ ነው፣ ፊቱን ደግሞ ጥቁር ነው ያደረጉት ማለት ነው። እርግጠኛ ነኝ ፊቱ እንትን ብለውታል በፊልተር አበላሹት። ምክንያቱም እነሱ ቀይ ለማድረግ የእነሱን ፊልተር ስለሚጠቀሙ፣ ሕፃኑን ደግሞ ቀዩን ደግሞ ወደ ጥቁር አደረጉት። እጁ ግን ቀይ ነው ማለት ነው። ገባችሁ አደለ? አንዴ ልሳሙ አንዴ እንደዚህ ላርገው አየነው። ልጁን አያችሁት። እዚህ ጋ በደንብ እዚህ ጋ በደንብ ነው የሚታየው። በደንብ እጁን እዩት ቀይ ነው፣ ፊቱን ደግሞ አጠቆሩት። በቃ አየነው። አብርሽ ካደገ በኋላ አሳያለሁ ምናምን ያልከው ነገር ትታወ ትተነዋልኛም ማለት ነው። እና ልጁን አይተነዋል ማለት ነው። ህፃኑን ልጅ ግን በፊልተር አበላሻችሁት። ገና በአስር ቀኑ አጠቆራችሁት ማለት ነው። ራስን ለማስመሰል ከአንተ ጋር ነው የሚመስለው ይሆ ቆጨ እራስን ይሄ ልጅ አሁን ሲያድገን እንዴ አስቡት ሳምኩት እሺ፣ እዱን ሳምኩት፣ እዱን ሳምኩት ነው ነው ነው ማለት እራሴን ጠብቂ። የምሬን ነው ማለት እኔ ተሽሎኛል ብለሽ በአንዴ ተነስተሽ ምናምን እንዴት የአማጥሹ ምናምን ወገብሽ እንዳይሰበር፣ እኔ የለውበትም። ደሞ ምን አለ ጸጉሩን እንዳታስቆርጭሙ አላት። ትጣየኛለች። ጸጉሩ ሲጀመር ክርስትና የሚነሳ ከሆነ እውነት እውነት፣ ኦርቶዶክስ ከሆናችሁ ክርስትና የሚነሳ ከሆነ ጸጉር ግድ ነው፣ ይላጫል። መጀመር ክርስትና ስለሚነሳ ማለት ነው። ገባችሁ አይደለ? እንግዲህ እናንተ ደግሞ እነሳ ማለት ነው። እደውል ጎበዝ የኔ ጀግና አያችት አስራዋለች ወዷን ማለት ነው ምን ዋነኛ ነገር ነገ ሲገረዝ ልጁ አሳስቦታል። ዋነኛው ነገር ደግሞ አብራኝ ትሆናለች ወይ ሰዓት ነው እያለ በጣም ነው። በጣም ነው እንዲያሳስበው በጣም ነው እንዲያስበው ለዛች እያለቀሰ ተኛ ትለየኝ እያለ ሩታ ከአራስነት ስትወጣ ከሱ ጋር እንድትሆን በጣም ነው እንደያስበ ያለው ምስኪን አይደል ደግሞ ሲገረዝ ደግሞ በጣም ነው ያስበው አደለ እናቱ ትጨነቅ እናቱ እያለች ደግሞ ምን ይሆናል ልጁ ማለት ነው ገባችሁ አይደለ እናቱ እያለችለት ሲቀጥል አብረው ነው የምትሄደው አስገርዛ ትመጣለች ምክንያቱም ስለምታጠበው በጣም ስለሚያለቅት ማለት ነው በጣም አስበዋል እንዴ ጠቀሻለሁ አትጠይቅም እንዴ ውክልና ምን ያስፈልጋል አፋል እኮ አንተ ራሱ ልብልብ የሆነ አፍ ማለት ነው አትጠይቅም ውክልና ይሄ እሱ ማን ነው ያንተ እንትን ጠበቃ በውክልና ነው እንዴ? አንተ አጠገብ ሆነ ራሱ አሁን አብርሽ ምን ጀምር አሁን አጠገብ ሆኖ ራሱ ማለት ነው። በውክልና ነው የሚያስወራው እሱ አያወራም። ጥያቄ አንቺ ከአራስ

እንደ ባል ባል ይላል እንዴ ባል ሆነህ ታውቃለህ አንተ ሰውዬ እ ቡታ ጀራ እያለ ነው። እንደውም እንደ ፍቅረኛ ሆነህ ታውቃለህ፣ ግን ባልሆነ ሆነ አታውቅም። ሩታን ካገባሃት በኋላ ተንበርከ ከቀለበት ካደረግክላት በኋላ ባልሆነ ሆነ አታውቅም። ማስለቀስ ነው እንጂ ስራ ማለት ነው። እንደ ባል ይላል እንዴ ባል መሆን ማለት

ወይ ቤተሰብ በጣም ደቂቃ በዛባችሁ፣ በጣም ይቅርታ። ምሰ ሰሪ ሄዳችሁ ይዩት ይዩት። አብርሃም ቤት ተለቋል፣ ቪዲዮ ማለት ነው። ልክ ሄርሜላ እሱን እንደምታደርገው ማተውን እንደምታስተካከለው ምናምን ፀጉሩን እንደምታብዘው መጥቶ አሁን ሩታ ላይ ይላመዳል። እስካሁን የት ነበርክ ሰውዬ? አሁን መጥቶ እዚህ እንትን ይላል። እዛ ሄደው ደግሞ ነገ ደግሞ ታውቃላችሁ፣ ወይ ሄርሜላ ቤት፣ ሄርሜላ ቤት ወይም ደግሞ እሱ ቤት የሆነ እንትን እያለ ይመጣል። ባይ ቤተሰብ ደህና ሆኖ